ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ በዚህ ሰሞን እንግዲህ ጨሪቃዎች በሚለቁት ቪዲዮ እየተማራችሁበትም እየተዝናናችሁበትም ወደ ፍቅራቸው፣ ወደ ሰላማቸው፣ ወደ አንድነታቸው ስለተመለሱ በጣም ብዙ ሰው ደስተኛ ነው። ይህን ደስታችንን ደግሞ የምንገልጸው ላይክ በማድረግ ሼር በማድረግ እና እይታ እንዲጨምር ደግሞ በደንብ ማየት ያስፈልጋል እና ፣ ምክንያቱም በፍቅር ሲመጡ ተጣልተው ከሚመጡት በላይ ቪዋቸው እና ላይካቸው ቢጨምርላቸው ብዙ ነገር መስራት የሚችሉ ልጆች ናቸው እና ሀይሚና ብሩኬ ማለት ተነበው የማያልቁ መጽሐፎች ናቸው። አንዳንድ ጊዜ ግረም ይለኛል እና ትናንትና ባየሁ ዲቪዲ በጣም ብዙ ነገር አይቻለው። እንግዲህ እኔ የማቀው አርነብ ነው። በዚህ በአረቦቹ ማለት ነው። በኢትዮጵያ ደግሞ ጥንቸል ነው የሚባለው። እኔ አላቅም በኢትዮጵያ እውነት ለመናገር ማለት ነው። እና ልጅ ከመወለዳችን በፊት እንለማመድ ብለው እንግዲህ ሁለት ልጆች አምጥተዋል። ቤት ውስጥ የሚኖሩ እንስሳቶች እንደ ልጅ ናቸው። እንክብካቤ ይፈልጋሉ፣ ብዙ ነገር ይፈልጋሉ። አይደለ? ልክ እንደ ህፃንም እንደ አዋቂም ብዙ ነገር ይፈልጋሉ እና ኃላፊነት ወስዶ ደግሞ እነሱን መንከባከብ ምን እንደሚያስፈልጋቸው ማወቅ ሌላ ሌላ ነገር ነው እና አርቆ ማሰባቸው በጣም ነው የሚገርመኝ። ብሩኬ ሀይሜ ሁለቱም የዋሃዎች ናቸው። ሁለቱም አንድ አይነት ባህሪ ናቸው። ለደስታ ቅርብ ናቸው፣ ለመከፋትም ቅርብ ናቸው። እውነት ለመናገር አንዳንድ ጊዜ ግርም ይለኛል። ትንሽ ነገር ያስደስታቸዋል፣ ትንሽ ነገር ደግሞ ያስከፋቸዋል ትንሽ ነገር ደግሞ እልክ ውስጥ ያስገባቸዋል እና የሆነ ባህሪያቸው ራሱ አንድ አይነት ነው። እና እነዚህ ሁለት ልጆች ልጆች ልበላችሁ ከዚህ በኋላ አርነቦቹ ማለት ነው ሁለት ልጆች ናቸው እንግዲህ እንክብካቤ ትጠላላችሁ አክባሪ አፍቃሪ የሚወዳችሁ የሚያፈቅራችሁ ለስሜታችሁ የሚጨነቅ እናንተን ለማስደሰት የሚጥር አፍቃሪና ባል ይስቀን ነው የሚባለው አይደለ? ቤተሰብ እውነቴን ነው የምላችሁ። እና ጨሪቃዎች ደግሞ እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ሀሳባችሁ ስኬት ላይ ደርሳችሁ፣ ያሰባችሁት ሁሉ ተሳክቶላችሁ፣ ተጋብታችሁ ወልዳችሁ አራቱ ልጆች ደግሞ አቅፋችሁ ለማየት ያብቃን ነው የምለው እውነት ለመናገር እና እርስ በርሳቸው የሚቀናኑት ነገር በጣም ነው የሚያስቀኝ፣ በጣም ነው የሚያዝናናኝ። አንዳንድ ጊዜ እንደ ሕፃን ያደርጋቸዋል። አንዳንድ ጊዜ ደግሞ እንደ አዋቂ ያደርጋቸዋል። ብቻ የሚለቁትን ቪዲዮ ከሚያዝናናው በላይ ብዙ ነገሮችን ያስተምራል። እንደዚህ ቆም ብላችሁ አስተውላችሁ ቪዲዮዎችን ካያችሁ፣ በብዙ አይነት መንገድ ከተረጎመቻችሁ በጣም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። እና የሚገርሙ ልጆች ናቸው እና በፍቅር ሲመጡ ደግሞ ላይክ ይቀንሳን ቪው ይቀንሳን፣ ምናምን እና ግን ለምን እንደሆነ አላውቅም። እና እባካችሁ ማለት የማንኛውም ዩቱበር ይሆን፣ በቃ እንደዚህ በፍቅር በሰላም ሲመጣ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ ምንም አይከፈልበትም፣ አደለ አንዱ ለአንዱ ቢያድግ ማለት ነው እና ተጣልተው ሲመጡ ወይም ተጨቃጭቀው ሲመጡ ደግሞ የሆነ እንትን ማለትም ጥሩ አይደለም እና አንዳንድ ጊዜ ለደስታ ትልቅ ቦታ ብንሰጥ ጥሩ ነው ብዬ ለፍቅር ማለት ነው እና ለጸብ እንትን ከምንል ማለት ነው እና ብቻ፣ በትናንቱ ቪዲዮ በጣም ነበር የተዝናናሁት። በጣም ነው ፈታ ያልኩት፣ ውድ ቤተሰቦቼ፣ በጣም ነው የሳኩት። ብዙ ነገርም ደግሞ አይቻለም። ልጅ ከመውለድም በፊት እንደዚህ መለማመድ ይቻላል፣ እንደዚህ ማድረግም ይቻላል እንደ ብዬ እኔ ራሴ ራሴ መጠየቅ ጀመርኩ ማለት ነውና፣ በጣም ነበር የገረሙኝ ማለት ነውና፣ ብቻ ገራሚ ልጆች ናቸው። ከዚህ በላይ ጥበቡን ይጨምርላቸው ነው ማለት የምችለው። አንዳንድ ሰዎች ደግሞ ትናንትና አብርሃም መኪና ለሩታ ገዝቶላት ነበርና፣ አንዳንድ ሰዎች ደግሞ የሆነ የሆነ ኮሜንት እያየሁ ነበረ። አንዱ ጥንቸል ገዛ አንዱ መኪና ገዛ እያላችሁ ተው፣ እንደዛ አታድርጉ። ሰው ሁሉም ነገር ጊዜና ቦታ አለው። ሁሉም ነገር ጊዜው ሲደርስ ብሩኬ ለሀይሚ አይደለም መኪና በጣም ብዙ ነገር የሚሆንላት ልጅ ነው። እሷም በተመሳሳይ ለብሩኬ ብዙ ነገር የምትሆንለት ልጅ ናትና ሁሉም በጊዜው ስቴፕ ባይ ስቴፕ ነው። ሁሉም ነገር አንዴ አይሆንም። ሁሉም ነገር ጊዜ አለው። ጊዜው ሲደርስ ሁሉም ነገር ይስተካከላል። እና በትንሽዬ ነገር የሆነ ነገር አታድርጉ ምክንያቱም ይቺ የሆነ ነገር የተባለች ነገር ናት፣ ትልቅ ነገር ሆና ሌላ ችግር የምትፈጥረው ማለት ነው። እና ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ላይክሸራችሁን አትርሱ፣ ሰብስክራይብ አድርጉኝ። አመሰግናለሁ። ያው ለድምፄ ደግሞ በጣም ይቅርታ ጉፋን፣ ምንም እየለቀቀኝ አይደለም ቤተሰብ።